በጣም ደህና ነኝ። ዛሬም እንደተለመደው እንግዲህ ተገኝቻለሁኝ። ገበያ ነው፣ ገባ ገባ በሉ ሁላችሁንም። አሪፍ ጊዜ እናሳልፋለን። ጥሩ ጊዜ ነው የሚኖረን። የገበያውን እንቃኛለን። እንግዲህ ዛሬ በተለይ ከቀኝም ከግራም ከፊትም ከኋላ ማህበረሰቡ አንድ ላይ መቶ ያለውን ሰቶ የሌለውን እየተቀበለ የሚገበያይበት ድንቅ ገበያ ነው። እሱም ፕሮግራም ነው እንግዲህ በዛሬ ለእናንተ የማደርሳችሁ። እናንተ አብራችሁ አሪፍ የሆነ ጊዜ እናሳልፋለን። ቶሎ ጠብቃቸዋለሁ ቀጥታ የመጣች ቤተሰብ አለ። ፋሚሊ ስመጡ ይታወቃል። በቃ ላይክ ያደርጋሉ። ፋሚሊ ሙቶሎ በቃ ገባ ገባ ወደ፣ ጥሩ ጊዜ ነው በዛሬ ፕሮግራማችን የሚኖረን፣ አሪፍ ሰዓት እናሳልፋለን። ጠብቃችኋለሁ ማለት ነው። በጉጉት ጠብቃችኋለሁ። ጥሩ ጊዜ ለማሳለፍ አሪፍ ሰዓት እንዲኖረን በጉጉት ጠብቃችኋለሁ። ሁላችሁ ሙቶሎ ሰላም። ልጅ ወንድዬ እንዴት ነው? ደህና ነህ ወይ? ሰላምን እንዴት አለ? እንዴት ነው? በጠዋቱ በር ነበር የጠበቅኸኝ ማለት ነው። አመሰግናለሁ ወንድም፣ በጣም ነው የማመሰግነው። አመሰግናለሁ እሺ። ታብታባርግላችሁ ትንሽ ደቂቃ ታባርግላችሁ። አሪፍ ሰዓት ጀምረናል። ደህና ነኝ እግዚአብሔር ይመስገን፣ በጣም ደህና ነኝ ወንድሜ። ሁሉ ነገር መልካም ነው፣ ተመሰገን ይሁን። ሁሉ ነገር ሰላም ነው። ታብታባርግልኝ አሪፍ ነገር እናሳልፋለን ሳልፋለን ታባርግላችሁን ጨምር። ጥሩ ገበያ ነው ዛሬው ወያው ዛሬ ይለያል እንግዲህ። ከሁለት ቀን በኋላ በዓላት ስላሉ ትልቅ ገበያ ነው የሚሆነው፣ ድምቅ ያለ ነው የሚሆነው። እሱም ገበያ እንቃኘዋለን በአጠቃላይ። ስለዚህ ጻፉልኝ። ጻፋችሁልኝ አይደለም የገባችሁ ያላችሁ ፋሚሊዎች ይጻፉልኝ። ላይክ እያደረጋችሁ ነው። አራት ቤተሰብ ሲገባ በነገራችን ላይ ነው ማድረግ ደግሞ ማንኳኳት ነው። ነው ጨዋ ነው። አንኳኩቶ መግባት የተለመደ ባህሪያችን ነው። ስለዚህ ጻፉልኝ፣ ግን እያንኳኳችሁ እየገባችሁ ዋው የዛሬ ቀን ይለያል። በጣም ይለያል። ሊምሪን ነው በጣም ገናና ቀን የምናሳልፈው። ፒን አደርጋችኋለሁ፣ ሰብስክራይባችሁ እንዲጨምር ደግሞ ፒን አደርጋችኋለሁ። ሰብስክራይባችሁ መጨመር አለበት። በነገራችን ላይ ሰብስክራይባችሁ መጨመር አለበት። ፒን አደርጋችኋለሁ። ጻፉ ላይ በላይ ፕሮግራም ላይ ረጅም ጊዜ ሰብስክራይብ ማሳደግ አለብኝ። ቻናሉ የምንለቃቸው ፊልሞች እየታዩ አይደለም እየታዩ አለ። በተለይ የላይቭ ፕሮግራም ከጀመርን በኋላ አዲስ ቤተሰቦቻችን ላይቭ ላይ ተስተናግደው ነው የሚሉት እ ዩቲዩብ ላይ ገብተው እያዩልናለን ቪዲዮዎችን። ስለዚህ ሁላችሁም እየገባችሁ ቪዲዮዎችን ነውልን ቪዲዮዎችን እንድታውልን እንፈልጋለን። ሁላችሁም እየገባችሁ ኮመንት አስቀምጡልኝ። ስትገቡ ደግሞ ኮመንት አስቀምጡልኝ። ሁላችሁንም ኮመንት እያየሁ መልሳለሁ። ታብሼራ ጉልኩራችን ጨምሩ። ታብተባርጉታ እንዲ ሁላችሁም ሁላችሁም ታብተባርጉት። ጆኒ ብቻ ነው የጻፈልኝ። አምስት ፋሚሊ ያለ ጆኒ ነው የጻፈል። ሌሎቻቸው አልጻፋችሁልኝም። ሁላችሁም ጻፉልኝ። ዛሬ አስደናቂ ገበያ ነው። በነገራችን ችን በጣም ታምሪ ገበያ የሚባል ገበያ ነው የሚከናወነው። በዛሬው ገበያ ይለያል፣ ምክንያቱም እሁድ ማርያም ንግሥት ትነግሳለች። ማርያም ስለዚህ ነሷ የሚሆነው ግብአት በሙሉ በዛሬው ቀን ይገባል ወደ ገበያ ማለት ነው። ታብሽራጉ ልኝ ጻፋችሁልኛ ለም ታብሽራጉ በተለይ የጾም ሰዓት ስለሆነ ደግሞ አትክልት ነገር በጣም በግፍ ይገባል። በስፋት አትክልት ነገር ይገባል በስፋት አትክልት ነገር ይገባል። ጻፉልኝ የጻፋችሁልኝ ያለም ሰባት ፋሚሊ ያለ ጻፉልኝ የጻፋችሁልኝ ያለም ታታሽራው ጻፉልኝ የጻፋችሁልኝ ያለ አንድ ሰው ነው ታብ የሚያደርግ ጆኒ ብቻ ነው ታካ የሚያደርግ ጆኒ ሼር አድርግላቸው ለፋሚሊዎቻችን፣ ጥራቸው ትልቅ ገበያ ነው። በጣም ለዛ ነው ጠዋት

ተበር ቡኒ ጻፋችሁልኝ አይደለም። ትን ቁጥራችንን ካልጨመርነው በኋላ ሰዓቱን ጠብቄ እገባለሁ የምሬን። ምክንያቱም የጠዋቱ ክንውን በጣም ደስ ይላል። የጠዋቱ እንቅስቃሴ በጣም ደስ ይላል። አዳን ሰላም ደህና ነህ ወይ? ሁሉ ሰላም ነው፣ ሰላም ነው ሰላም ይዛ በርታልኝ በርታልኝ። ቁጥራችሁ እየጨመረ አይደለም ቤተሰብ? ቁጥራችሁ እየጨመረ አይደለም? ቁጥራችን ጨመረ ለቤቱን ለመከናወን ደስ ይለኛል። ቁጥራችሁ ካልጨመረ ግን አስቸጋሪ ነው። ስለዚህ ታብሻዳቡላችሁ። ቁጥራችን ጨመረ ቁጥራችን ጨመረ አይደለም? ታብሻዳ ልጆቻችሁ ጥራችሁ ያላጉላችሁ ትራክ እናድርስልኝ አድርሷቸው፣ ሼር በማድረግ አድርሷችሁ። ዛሬ አስገራሚ ቀን ነው የምናሳልፈው፣ በጣም አስገራሚ ከሆነ ቀን ነው የምናሳልፈው። ስለዚህ ነገሮች እንዳሳለን እንቃኛለን። የቅኝት ፕሮግራማችን የተሳካና የተሳካ ውጤት ማን እንደሆነ ደግሞ ሁላችሁ ጻፉልኝ። ጻፋችሁልኝ አላችሁ ጻፉልኝ። ታክሽ ያያችሁ የጻፋችሁልኛለን ታብሽር በማድረግ ጻፉልኝ። ታብሽር አስራ አስራአንድ ፋሚሊ እንዲም ዝም ጭጭ ስትል እኮ ይጨንቃል። የሆነ የሆነ ነገር እያሰባችሁ ነው የሚመስለው። የእውነት የሆነ ነገር እያሰባችሁ ነው የሚመስለው። ምን እያሰባችሁ ነው ዝም ያላችሁት? ምንድን ነው እያሰባችሁ ያላችሁ? እስኪ ንገሩኝ። እስኪ እንደ አዎ ዝም ታ እኮ ከባድ እኮ ነው

ዛሬ በተለይ አትክልት ነገር በጣም በብዛት የሚገባበት ቀን ነው። ምክንያቱም አትክልት ያው በዓል እየደረሰ ስለሆነ ቤተሰቦቻችን የተለያየ ምግብ አይነት እንዲሰሩ አትክልት በጣም በብዛት የሚገባላቸው ነው። ጻፉልኝ። እየጻፋችሁልኝ አይደለም? ምክንያቱም በርከት ያሉ ቦታዎች ዛሬ የምንሄድባቸው አሉ። እነዛን ቦታዎች ቀኝት ቀኝት እያደረግን ስለ እነዛ ቦታዎችም አንዳንድ ታሪኮችን እናወጋቸዋለን። ሰብስክራይብ እያደረጋችሁ ግቡ። እኔ አንድም ሰው ላስተናግድ፣ ሁለት ሰው ሶስት ሰው ላስተናግድ፣ አስር ሰው ሰብስክራይብ ታደርጋችሁ፣ በጣም ደስ ይለኛል። የምሬ ነው። ሰብስክራይብ አድርጉ። ሁላችሁ የምትገቡ ልጆች፣ ረዥም ሰዓት ተቀምጠን ሰርተን ሰብስክራይብ የምታደርጉ ልጆች በጣም ጥቂት ናቸው። ሁላችሁም ሰብስክራይብ አድርጉ። ሰብስክራይብ ማድረግ ማንንም አይጎዳም። ሁላችሁም ሰብስክራይብ አድርጉ። እንትገቡ ልጅ ያለ እየጻፋችሁልኝ አይደለም። ታብታብ ሼር ያጋችሁ ሰብስክራይብ እያደርጋችሁ ግቡ። ቤቱን ጻፉልኝ እኔ እቀበላለሁ። ታብታብ ሼር ያጋችሁ ግቡ፣ ሰብስክራይብ እያደርጋችሁ ግቡ፣ ጻፉልኝ። የጻፋችሁልኝ አይደለም። ዛሬ ትልቅ ነገር ነው። ዛሬ ምንቃኘው በጣም አሪፍ ነገር ነው። ባህላችንም ትፊታችንም ወጋችንም ጻፉልኝ። የጻፋችሁልኝ አይደለም። ጻፉልኝ ሁላችሁም እየጻፋችሁልኝ ታብ ሸሪያ ጻፉልኝ፣ ቁጥራችሁ ጨምር። ታብ ሸሪያ ጻፉልኝ፣ ቁጥራችሁ መጨመር አለ። በጻፉልኝ ሰብስክራይብ ያላደርጋችሁ ልጆች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ነገ እናንተ ቀይ እንገኛለን። ነገ መትልኩን ቦታ እንገኛለን። ሰብስክራይብ ታባሩልኝ። ህብረት ታይቦ ሙዚክ። እኔ እኮ ነገር ምን ማይገባኝ ነገር ሺ ጻፋችሁልኝ። አይደለም ፒን እንዳርጋችሁ የምትፈልጉ ልጆች ካላችሁ ደግሞ ስማዬ ፒን አርገን ቁጥራችን እንዲጨምር እንፈልጋለን፣ ሰብስክራይባችን እንዳርገን እንፈልጋለን የምትሉት ደሞ ፒን አርገን እያላችሁ ጻፉልኝ፣ ፒን አደርጋችኋለሁ። ከእናንተ የሚጠበቀው ታብ ሼር ኮፒ ሊንክ ማድረግ ለሌሎች ማጋራት ነው። ቁጥራችን እንዲጨምር ነው። እነ ገዜን እነ መንቻልን እና ቻለውን እነ ፈጠነን እነ በላቸውን እነ ትርንጎና እነ መነንን መጥራት ነው። ሼር እያደረጋችሁ ታብ እያደረጋችሁ መጥራት ነው። ከዛ ሼር ታብ እያደረጋችሁ ስጠሯቸው ይመጣሉ፣ እኛም ቁጥራችን እንጨምራለን ማለት ነው። በደንብ ጊዜያችን እናሳልፋለን ማለት ነው።

በሚቀጥ ፊልሙ ተለቋል። በነገራችን ላይ ዛሬ የተለቀቀ ፊልም አለ። ሁላችሁም ተጭኖ እንዳለቀ ሁላችሁም እየገባችሁት አሪፍ ፊልም ተለቋል። ገብታችሁ፣ እሺ። አሪፍ ፊልም ተለቋል። ገብታችሁ፣ ሁላችሁም እየጻፋችሁልኝ፣ አይደለም? 14 ፋሚሊ ያለ አይሰማም እንዴ? ድምጤ ድምጤ ይሰማል አይሰማም? ጆን አለ እንዴ? አዳን አለ፣ ጆን አለ። ጻፉልኝ እስቲ ያላችሁ ልጆች እንዴ

ምናልባት አዳነ ካለ ጻፍልኝ። አዳሙ ካለ ጻፍልኝ። አዳሙ ጆኒ ካለ ጻፍልኝ። 16 ፋሚሊ አላችሁ፣ 16ታችሁ ወይ ጻፉልኝ። ወይ ደሞ እንግዲህ ኮመንታችሁ ከታች ጋር እኔ ጋር እየደረሰ አይደል ማለት ነው። ወጥቼ ድጋሚ ደግሞ ማየትና ማስተካከል አለብኝ። ስለዚህ ታታፍ ሼር ያ ጻፉልኝ። ኮመንታችሁ እየደረሰኝ አይደል? ማሰር ፌስ ባለ ሰብስክራይብ እያደርጋችሁ አንድ ሰው ሁለት ሰው ሶስትም አራትም አምስትም ብቻ የገባ ሰው ሰብስክራይብ አድርጉላችሁ። ታንጉት እንግዲህ እንደምታዋች ድስቶችን ይዛ እየገባኝ ነው። ጉልቻ ድስት ይዛለች። እየገቡ ነው። ቤተሰቦቻችን እየገቡ ነው። በጣም ደስ ይላል። በቃ አይደርሰኝም ማለት ነው። ጽፉልኝ። አይደርሰኝም ማለት ነው። ምን ላድርገው ታዲያ? ምን ላድርገው? ደረሰኝ አይደለም። እንደማደርገው አላውቅም ግን

ኮመንትም እንግዲህ ኮመንት መስጫውን ቃላቀረበ ሰው ማሳያ ላይክ እያደርጋችሁ ግቡ፣ ሁላችሁም። ታብሸራ ጉድ ሁላችሁም። ታብሸራ ጉድ ቁጥራችን ይጨምራለን። ታብሸራ ጉድ። እንግዲህ እየገቡ ነው ፋሚሊዎቻችን፣ ጓዛቸውን እየሸከፉ ወደ ገበያው እየከተሙ ነው። ገበያው ሲደራግና ገበተኛ ሲያከ ታሪፍ ሆነ ገበያ እንቅስቃሴ ይኖራል። በጣም ደስ የሚል ጊዜ እናሳልፋለን። ታብሸራ ጉድ። ኮፕሊንካ ጉድ ቁጥራችን ጨምሩ። ቁጥራችን እየጨምራለን። ታብሸራ ጉድ ቁጥራችን ጨምሩ ታብሽራው ቁጥራቹ ጨምሩ። ታብሽራው ቁጥራቹ ጨምሩ። ታታሽራው ቁጥራቹ ጨምሩ። ፈጣን ያላይ ስሩ፣ ቁጥራቹ ጨምሩ። ቁጥራቹ እየጨመረ አይደለም። ታታሽራው ቁጥራቹ ጨምሩ። አ ኮመንት መስጫው ነው በቃ የተዘጋ ይመስለኛል። እንዴት አረግ ምን አይነት እንደዚህ ነገር በጣም እያስቸገረ ነው። ለመናገር በጣም እየቸገረ እያበሳጨ ነው ያለው።

ምታይ ከሆነ ጻፉልኝ። እስ ምታይ ከሆነ